ወደ አጫጭር መረጃዎቻችን አለፍን። የእንስሳት ምርት ተወዳዳሪነትን ያሳድጋል የተባለ ፕሮጀክት ይፋ ተደረገ። ፕሮጀክቱም የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩ ሲሆን በቻይና መንግስት የሚደገፍ መሆኑም ተገልጿል። ፕሮጀክቱ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎችን በማሳደግ ምርቱን ተወዳዳሪ ማድረግ ላይ ያተኮረ ነው። የፕሮጀክቱ የመጀመሪያው ምራፍ እንደ አውሮፓን አቆጣጠር ከ2021 ጀምሮ ተግባራዊ የተደረገ ሲሆን ሁለተኛው ምራፍም በዛሬ ዕለት ይፋ ተደርጓል። የባለድርሻ አካላትን አቅም መገንባት፣ ከእንስሳት በሽታ ነፃ የሆኑ አካባቢዎችን መፍጠር፣ የምርት መመርመሪያ ላብራቶሪ አቅምን ማሳደግ እንዲሁም የገበያ ትስስር መፍጠርን ያካተተ ነው ሲል ኢዜአ ዘግቧል። የበልግ ዝናብን ተከትሎ የሚከሰተውን የደንግ በሽታ ለመከላከል የቅድመ መከላከል ዝግጅት ስራ እየተከናወነ መሆኑን የድሬዳዋ አስተዳደር ጤና ቢሮ አስታወቀም። በቢሮ የህብረተሰብ ጤና አደጋ ክትትልና ቁጥጥር ቡድን መሪ አቶ ዳንኤል ተሾመ እንደገለጹት ባለፉት ዓመታት የደንጊ በሽታ በአስተዳደሩ በከፍተኛ ሁኔታ ተከስቶ ነበር። በተለይም የአጎበር ስርጭትና ውሃ የሚያቁር ቦታዎችን የማፋሰስ ሥራዎች በትኩረት እየተከናወኑ እንደሚገኙ ነው የተናገሩት። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ሂወት ሰለሞን በበኩላቸው የደንጊ በሽታ የሚያሳያቸው ምልክቶች ከውባ ጋር የመመሳሰል ባህርይ እንዳላቸው አብራርተዋል። ባለፉት ዓመታትም በተመሳሳይ ወቅት የከተማዋ ኗሪ ከፍተኛ ዋጋ ያስከፍለውን የደንጊ በሽታ ለመከላከል ፍሳሾችን ማፋሰስና ማዳረቅ እንደሚገባ አሳስበዋል። ሚኒስቴሩ በድሬዳዋ አስተዳደር በቂያ ጎበር ስርጭት በማከናወን በሽታው ለመከላከል እየሰራ እንደሚገኝም ፋና ሚዲያ ኮርፖሬሽን ዘግቧል። በሐረሪ ክልል በ9 ወራት ሊሰበሰብ ከታቀደ ውስጥ 400 ሚሊዮን ብር ያህል መሰብሰብ እንዳልቻለ የክልሉ ገቢዎች ቢሮ አስታወቀም። ቢሮው በበጀት ዓመቱ 9 ወራት 2.3 ቢሊዮን ብር ገቢ ለመሰብሰብ አቅዶ አሁን ላይ መሰብሰብ የቻለው 1.9 ቢሊዮን እንደሆነ ተገልጿል። በዚህ መሰረት 400 ሚሊዮን ብር መሰብሰብ እንዳልቻለ ተነግሯል። ከአጠቃላይ ገቢ ውስጥም 1 ሚሊዮን ብር ከቀጥታ ታክስ፣ ቀጥታ ካልሆነ ታክስ ደግሞ 525 ሚሊዮን ብር፣ ታክስ ነክ ካልሆኑ ገቢዎች 77 ሚሊዮን ብር እና 332 ሚሊዮን ብር ከማዘጋጃ ቤታዊ ገቢ ተሰብስቧል፣ ማለቱን የኢትዮጵያ ፕሬስ ድርጅት ዘግቧል። ክልሉ ለምን 400 ሚሊዮን ብር መሰብሰብ እንዳልቻለ በግልጽ ያስቀመጠው ነገር የለም። በሱዳን በመንግስት ጦርና በሐምዳን ዳጋሎ ጦር መካከል እየተካሄደ ባለው ጦርነት የሀገሪቱ የጂኦሎጂካል ሙዚየም ተዘረፈም። የጂኦሎጂካል ጥናትና ምርምር ባለሥልጣን ሆነ ዳይሬክተር አህመድ ሃሩን አልቱም እንደተናገሩት ከማዕድን ዘይት፣ የውሃ ሀብትና የመሠረተ ልማት ፕሮጀክቶች ጋር የተያዙ ጠቃሚ ቴክኒካል መረጃዎች ጠፍተዋል ተብሏል። ከተሰረቁት እቃዎች መካከልም ከጠፈር የወደቀ ሜትሮይት እንደሚገኙበትና ሌሎች ቅርሶችም መቃጠላቸው ተገልጿል። እንደ ዳይሬክተሩ ገለጻ በዋጋ ሊተመን የማይችል የጂኦሎጂካልና አርኪኦሎጂካል ቅርሶች መኖሪያ የነበረው ሙዚየሙ ለአካዳሚክ ምርምርና ትምህርት አስፈላጊ ማዕከል ሆኖ ማገልገሉን ተነግሯል። የሱዳን መንግስት በበኩሉ የፈጥኖ ደራሽ ኃይሎች በካርቱም የሚገኙ የምርምር ማዕከላትንና ሙዚየሞችን በመወደምና 7000 ዓመታትን ያስቆጠረውን የብሔራዊ ሙዚየም የአርኪኦሎጂ መዛገብትን ጨምሮ የተዘረፉት ስብስብ የጦር ወንጀል ነው ሲል ከሷል። ቻይና አሜሪካ በቀረጥ ጉዳይ ያቀረበችላትን የውይይት ግብዣ እየመረመረችው እንደሆነ አስታወቀች። ሆኖም ከሕግና ስርዓት ውጪ ጥቅም ለማግኘት በሚል አሜሪካ የምታደርገውን እንደማታገስም ቻይና አስታውቃለች። በታሪፍ ጉዳይ ለውይይት በሯ ክፍት እንደሆነ የገለጸችው ቻይና የአሜሪካ ባለሥልጣናት ለውይይት ጥያቄ እንዳቀረቡላት ገልጻለች። የቻይናው የንግድ ሚኒስትር በሁለቱ ሀገራት መካከል የተካረረው የንግድ ጦርነት ሊረግብ እንደሚችል ፍንጭ ሰጥተዋል። ሁለቱ የግዙፍ ኢኮኖሚ ባለቤቶች እርስ በርሳቸው ከፍተኛ የሆነ ታሪፍ ጥለዋል። አሜሪካ በተደጋጋሚ ያሻሻለችው ጭማሪ 145 በመቶ ሲደርስ፣ ቻይና በአንጻሩ 125 በመቶ የቀረጥ ጭማሪ አድርጋለች።